በአዲስ አበባ ሰበካ የካህናት ሕንጸት ሥልጠና ተሰጠ። ጥቅምት 13 ቀን 2018 ዓ.ም በአዲስ አበባ ገርስከት በሐዋሪ ሕንጸት ጽሕፈት ቤት በክህነት ምንነትና መንፈሳዊነት ላይ ያተኮረ ሥልጠና ተሰጠ። በሥልጠናው የአዲስ አበባ ገርስከት ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ አቡነ ተስፋ ሥላሴ እንዲሁም በርካታ የሰበካው ካህናት መገኘታቸውም ተገልጿል። በሥልጠናው ክቡር አባዋን በክህነትና በመንፈሳዊ ማንነት ላይ ትምህርት ሰጥቷል። በስልጠናው ኢየሱስ ክርስቶስ የመንፈሳዊነት መነሻ መሆኑ ሲመላከት ጌታችን የአባቱን ምስል ያንጸባርቀና የእግዚአብሔርን ሕይወትና እኛን ለማዳን ያለውን እቅድ ያሳየ መሆኑን ተገልጿል። በዕለቱ ካህናት የእግዚአብሔር ቃል ሐዋርያቶች መሆናቸው ሲገለጽ ቃሉን እንደሚያሳውቁና እንደሚሰብኩ እንዲሁም የቤተ ክርስቲያን ምስጢራትን እንዲያቀርቡና እንዲያገልግሉ በማመላከት ከሚያደርጉት የቤተ ክርስቲያን ምስጢራትም ሊጠቀሙ እንደሚገባ ተገልጿል። በስልጠናው የካህኑ መቀደስ ለምዕመናኑ መቀደስ እንደሚሆን ሲገለጽ፣ የአንድ ቁምስና ሁኔታ በካህኑ ላይ የተመሰረተ እንደሚሆን ተመላክቷል። ከካህኑ አማኝነት፣ መንፈስ ቅዱስን የመቀበል የልብ መልካምነት፣ ከገላ አመለካከት መራቅና ትዕግስት እንደሚጠበቁ እንዲሁ ተገልጿል። በስልጠናው በአውሮፓ ካህናት መንፈሳዊነትን ለምዕመናኑ ለማድረስ ከባድ ተግዳሮት የሚገጥማቸው መሆኑ ሲመለከት፣ በኢትዮጵያ ያለ የካህናት መከበር አገልግሎትን ይበልጥ የሚያጠናክር መሆኑ ተገልጿል።